ዲያቆን ሄኖክ ኃይሌ በብፁዕ አቡነ ገብርኤል ስብከት ላይ ጠንከር ያለ ትችቱን ሰንዝሯል። ዲያቆን ሄኖክ ኃይሌ በጽሁፉ ላይ እንደዚህ አለ። ሰዎች ማን እንደሆኑ ሲያሳዩ በመጀመሪያ ቀን እመናቸው ትላለች። ማያ አንጀሎ። ይህንን ጽሁፍ ለተከታዩ አስገራሚ መረጃ እንለፍ። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያየ። ቋሚ ሲኖዶስ ዛሬ ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፉ ምን ይበዛባታል? እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ያልቻለው ሙሴ የተቀበለውን መከራ መቀለላችን አደለም። ያደረገውን ግን ከመቤታችን አንጻር ሲታይ የሙሴ እንደው አስቸጋሪ ነው። እንዴት ይነጻጸራል? እንግዲህ እንደዚህ ያሉ የተለያዩ ነገሮች ቤዛ ከተባሉ እመቤታችን መቤታችን ቤዛ ብትባል አይ ያንስባትም ወይም የሚበዛ ነገር አይደለም። ዋናው የምንልበት አግባብ ነው። ለምን ተባለ? ሁልጊዜ አንድን ነገር አንድን ሀሳብ ለምን ተባለ ለምንድን ነው የሚለውንም በዛው አጠቃለ ሁለቱንም ያሰሙናል። በደንብ ተብራርቷል። ይሄ ቤዛ የሚለው ላይ የተባለው እንዳለ ሆኖ እንደተብራራው አንድ ቃል ለብዙ ነገር ሊያገለግል ይችላል። ሁልጊዜ ቃልን የምንፈጥረው እኛ ነን። እንኳንስ እርስ በርስ ለመግባባት እንዲህ ያለ ራሱ እግዚአብሔርን የምንገልጽባቸውን ቃላት ሁሉ እኛ የፈጠርናቸው ናቸው እንጂ የራሱ ባህሪ አይደሉም ወይም ባህሪውን የሚገልጡም አይደሉም። ስለዚህ አንድ ቃል በተለያየ ጊዜ በተለያየ አግባብ ለፍጡሩ ለፈጣሪም ሊያገለግል ይችላል። ለምሳሌ እግዚአብሔርም ቅዱስ ነው፣ ደግሞ እሱ የቀደሳቸውም ቅዱሳን ይባላሉ። ይህን ያዘዘው ደግሞ ራሱ እግዚአብሔር ነው። ሁኑ ቅዱሳን እኔ ቅዱስ እንደሆንኩኝ እናንተም ቅዱስ ሁኖ አለ። ስለዚህ እግዚአብሔርም ቅዱስ ነው፣ እሱ የቀደሳቸው ደግሞ ቅዱሳን ይባላሉ። ቅዱስ ማቴዎስ፣ ቅዱስ ጊዮርጊስ፣ ቅዱስ ሚካኤል ስንል ከእግዚአብሔር ጋር ማስተካከል አይደለም። እራሱ ነው ይሄን ያለው፣ እኔ የዓለም ብርሃን ነኝ ያለ ሐዋርያትን ደግሞ እናንተ የዓለም ብርሃን ናችኋል። ስለዚህ እሱም ብርሃን ነው፣ ሐዋርያትን ብርሃን ይባላሉ። ግን የእሱ ብርሃንነት አማናዊ ነው፣ የባህሪው ነው። ይህ የሐዋርያት ደግሞ በእሱ ብርሃንነት እንደ ጨረቃ በፀሐይ ብርሃን ብሩህ እንደምትሆነው በተወሰነ መጠን እንደዛ ማለት ነው። ስለዚህ አንድ ቃል ለፍጡርም ለፈጣሪም አገልግሎት ሊሰጥ ይችላል፣ ሁለቱንም ልንገልጽበት እንችላለን። የሚለየው ሊና ነው እና ቤዛ ወዳለው ቃል ስንመጣ በመጽሐፍ ቅዱስ ብዙ ነገሮች ቤዛ ተብለዋል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይል ሀብት የሰው ቤዛ ነው ይላል ይሄ ማለት የእግዚአብሔር ቤዛነት የሚሻማ አይደለም የሰው ቤዛው ሀብቱ ነው ማለት በቃ ሌላ ቤዛ አያስፈልገውም ማለት አይደለም ሀብት በራሱ የሚያገለግለው አገልግሎት ስላለ ቤዛ ተብሏል ድሀ ግን ተግሳጽን አይሰማም ይላል እንደገና እዛ መጽሐፈ ምሳሌ 21 18 ላይ ሀጥ የጻድቅ ቤዛ ነው ይላል አሁን ይሄ ማለት ሐጥ ሰው ለጻድቅ ልክ ክርስቶስ የፈጸመውን ቤዛነት የፈጽምለታል ማለት አለ። ለራሱ ሐጥ ነው፣ ግን ሐጥ የጻድቅ ቤዛ ነው ተብሏል። በደለኛም የቅን ሰው ቤዛ ነው። አግባብ አለው። ለምን እንደተባለ ቅዱስ እስጢፋኖስም የሙሴን ጉዳይ አንስቶ በሐዋርያት ስራ ባስተማረው በጣም የሚገርም ጠቅለል ያለ የኦሪት እንደ የኦሪት ጭምቅ ወይም ጨመቅ ወይም ሰመሪ ነው ቅዱስ እስጢፋኖስ ያስተማረው እዛ ላይ ሙሴን ምን ብሎ ነው የገለጸው? የሐዋርያት ስራ 7:35 ላይ ሹምና ፈራጅ እንድትሆን የሾመ ማን ነው? አሉት ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመላኮች እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ስለዚህ ሙሴ ለሕዝቡ ለጊዜው የታደገበት ያገለገለበት ነገር ስላለ ቤዛ ተብሏል። ይሄ ማለት ግን ሙሴ ራሱ መድኃኒት ነው፣ እንደዚህ ማለት አለ። አንድ ቃል እንኳን ለእመቤታችን እንዴ፣ ለእመቤታችን ቤዛ በባል ምን ይበዛባታል። እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ያልቻለው ሙሴ የተቀበለውን መከራ መቀለላችን አይደለም። ያደረገውን ግን ከእመቤታችን አንፃር ሲታይ የሙሴ እንደ አስቸጋሪ ነው። እንዴት ይነጻጸራል? እንግዲህ እንደዚህ ያሉ የተለያዩ ነገሮች ቤዛ ከተባሉ እመቤታችን ቤዛ ብትባል አይ ያንስባትም፣ ወይም የሚበዛ ነገር አይደለም። ዋናው የምንልበት አግባብ ነው። ለምን ተባለ? ሁልጊዜ አንድን ነገር አንድን ሀሳብ ለምን ተባለ ከምን አንጻር ተባለ ብሎ መረዳቱ ነው ትልቁ ነገር እንጂ ቃሉን ይዞት ከሮጡት በጣም እንኳን አይደለም። እንዲህ ባለ ነገር ለራሱ ለእግዚአብሔር የማይስማሙ ነገሮች በመጽሐፍ ቅዱስ ተጽፈዋል እነዛ ቃላቱን ይዘና ንሮጥም እግዚአብሔር ተጸጸተ ተብሏል እንዲህ ስለሆነ እግዚአብሔር እንደ ሰው የሚጸጸት አምላክ አይደለም እግዚአብሔር ተቆጣ ይላል የእግዚአብሔር ቁጣ በህዝቡ ላይ ነደደ ይላል እግዚአብሔር ይስቃል ይሳለቅባቸዋል ይላል ወእግዚአብሔር ይሳለቅ ላዕሌሆሙ ይላል እንዲህ ማለት እግዚአብሔር እንደ ሰው በሰው ላይ የሚሳለቅ የሚያሾፍ ነው ማለት አይደለም ከነዛ ቃላት ከነዛ አረፍተ ነገሮች ባሻገር ያለውን ሀሳብ መረዳት ያስፈልጋል። እንደ እንዲህ ማ ካልሆነ መምህራን ለምን አስፈለጉ? እና ቤዛ የሚለውም ለመቤታችን በዚህ መንገድ የተነገረ ነው። መምህራኑ እንዳብራሩት ሊቀ ሊቃውንት እንዳብራሩት እመቤታችን ስጋዋን ደሟን ሁለንተናዋን ለእግዚአብሔር አሳልፋ የሰጠች ናት። እግዚአብሔር እንዲዋሃዳት ብቆ ሆና ተዘጋጅታ ራሷን አዘጋጅታ የተገኘች ናት። በእውነቱ ልናብራራው አንችልም። እንዲህ ያሉ ነገሮች በእውነቱ ከማብራራት በላይ በህሊና ሲያስቧቸው ነው በጣም ደስ የሚያሰኙት። በእውነቱ በምን አይነት አረፍተ ነገር ይገለጻሉ? በምን አይነት ቋንቋ ይገለጻሉ? እንዲህ ሲሆን ቋንቋ አቅም ያጣል። በእውነቱ እውነቱን ለመናገር ኦርቶዶክሳዊ አስተምሮ በዋናነት ተዘክሯዊና ተመስጧዊ ነው። ኮንቴምፕሌቲቭ ነው፣ ሜዲቴሽቲቭ ነው የሚባለው ለዚህ ነው። ለምን የሚነገረው የተወሰነ ነው? ለማቅመስ ነው። ሽታውን ያክል ቅምሻ ነው የምናገኘው በኦርቶዶክሳዊ አስተምሮ ከዛ ባሻገር ያለውን ዋናውን የምናገኘው በአንክሮ በተዘክሮ ነው። ለዚህ ነው ሰዎች ወደ እግዚአብሔር ጥልቅ ሚስጥር በገቡ መጠን ከመናገር ይልቅ ወደ አለመናገር፣ ከማብራራት ይልቅ ወደ ዝምታ፣ ወደ ተደሞ የሚገቡት ከዚ የተነሳ ነው። እውነተኛው መረዳት ያለው እዛ ውስጥ ነው። እንዲሁም በኦርቶዶክስ አስተምሮ እውነተኛው መረዳት ያለው እንዲህ ያለው ወደ ዝምታ ውስጥ ሲገባ ነው። ምክንያቱም ከቃላት ከአረፍተ ነገሮች ባሻገር ስለሆነ አንድ ሊቅ እንኳን በካቶሊኮቹ የነበረ ቶማስ አኪናንስ የተባለው በጣም በነሱ ቅዱስ